አኔጋ መጨረስ ትችላላችሁ ማለት ነው። በውጭ የምትደውሉ ልጆች ደግሞ አኔጋ ያለውን ነገር እንጨረሳለን። አያችሁት? አሁን የሚወገጠው ለሽሮ ለእንትኑ ለሚገባው ነው ማለት ነው። ለበርበሬው የሚገባ ነው። እንደዚህ በስነ ስርት ተወቅጦ ምን ብሎ ነው የሚሆን? አያችሁት? በስነ ስርት ተሰጥቶ ነው ደርቆ ነው ተበጥሮ ነው ምን ብሎ ነው? እዩት፣ ከኩ እንደዚህ ነው። በክኩ በዚህ መልክ ነው። አሁን ይህ ክክ ሁሉ ነገር ተዘጋጅቶ ጨርሶ ተፈጭቶ ታስረክበን ሌላ እያዘጋጀን ያለን ማለት ነው። ስለዚህ እናንተ ለጊዜውን ሹሮ ምንም የምታዙ በጀምላ በተለይ ነጋዴዎች አናግሪ በውስጥ ማለት ነው ታናግሪ በስነ ስርዓት እናስረክባለን። በስነ ስርዓት በደንብ አድርገን እናስረክባለን። እናንተ ብቻ የሚጠበቅባቸው ቶሎ ቶሎ ስራችሁን ደውላችሁ አሎና በቃ እንደዚህ እንደዚህ እንፈልጋለን ማለት ነው ያለባችሁ ማለት ነው። በዚህ መልክ ነው እያዘጋጀን ያለን፣ በዚህ መልክ ነው። በጣም እናንተ ትወዱታላችሁ እየተስፋ አደርጋለሁ። በየቀኑ ያለው መረጃ እያችሁት አሁን ሁሉ እዩት፣ ለሽሮ የሚገባ ነው እዩት፣ ቅመሙ ምኑ፣ እንደዚህ አድርገን በስነ ስርዓት እያስረከብን ያለነ እንደዚህ ገፋ ያለቃው ቃ ወደ ደግሞ የምታዙን ካላችሁ ደግሞ በስነ ስርዓት ደግሞ እየጨመርነ እየንትን እያለን እንሄዳለን። እንደዚህ ነው እኛ የቤት ሽሮ ነው የምናዘጋጅ፣ የቤት በርበሬ ነው የምናዘጋጅ፣ ዝም ብለን ውጭ ምናምን አይደለም። ስለዚህ በዚህ መልክ ነው ማዘጋጀት የምንችለው። ስለዚህ ይኸው እንደምታዩት ነው። የሀገራችን በባህላችን በሙገጫችን ወግጠ ምን ብለን እዩት እያችሁት አያምርም? እዩት ያው